ወደ ተመልካቾች እንግዲህ ባለፈው ያው ነግሬያቸው ነበረ። ስሜቴን ለአዩ ነግሬያት ነበርና፣ አልተቀበለችንም። ጭራሽ እንደው እናቻለሁ ሁሉንም ነው ነገር አይቻለ የተፈጠረው ነገር

ከዚህ በኋላ ራሴን ባጠፋ የሆነ ነገር ቢደርስብኝ እንግዲህ ተጠያቂው እሷ እንደምትሆን ልብ እንድታደርጉልኝ እፈልጋለሁ። ሰላም ሰላም! የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም አለ እንዴሽ አለን? ውድ ተመልካቾች እንግዲህ ባለፈው ያው ነግሬያችሁ ነበረ። ስሜቴን ለአዩ ነግሬያት ነበረና አልተቀበለችንም። ጭራሽ እንደውም ካሜራማኑን ባርኩንም ደብድባን ያባረረችው። እኔም በጣም አመነጫጭቃ ቃን ያስወጣችኝ እና በጣም ሰምቶኛል። ወደ ተመልካቾች እንግዲህ አይዶ ነው እኔ ወርጃት ነው እሷ ግን ልትረዳኝ አልቻለችም። እንግዲህ አይዶ ነው ረጅም ጊዜ አውርተናል፣ በስራ ቢሆንም እኔም ደግሞ ያው መልካምነቷን አውቄ የፍቅር ጥያቄ ወይንም ደግሞ ያው አበባ ትርጉም እንዳለው ታውቃላችሁ። ተንበርክኬ እየጠይቀ ያነበረ እሷ ግን አይደለም ልትቀበለኝ ቀርቶ በስነ ስርዓቱ አላናገረችኝም እና አዎ ቃል እንግዲህ ያው መቼም ሰምተሻል ብዬ አስባለሁ። እኔ ምን ያንሰኛለህ እስቲ እና ውዴ ተመልካችሁ እንግዲህ ባሩኪንም ያው ደብድባን ያባረረችው አይታችሁታል ቪዲዮውን። እኔ ግን ትቀበለኛለች ብዬ እጅግ በጣም ደስ ብሎኝ ነበረ እንጂ እምቢ ትለኛለች ወይንም ደግሞ እንደዚህ ያለ ነገር ይፈጠራል ብዬ ፈጽሞ አላሰብኩትም። ሶ እንግዲህ ዛሬ ቃል አለች፣ ምናልባት እኔን ቢብላኛለ ምናልባት እሷ የምታሳምና ከሆነ የኔን መጎዳት፣ ያው ታውቂያለች፣ በጣም እንደምወዳት፣ በጣም እንደተጎዳ እና ምናልባት እንግዲህ ቃልን እስቲ የምታምና ከሆነ ዛሬ ገብተን እንጠይቃታለን። እንግዲህ እንደባለፈው እንደማሰርበን፣ እንደማታንቆሸን ተስፋ አደርጋለሁ። ክቡራት ተመልካቾቻችን አመሰግናለሁ። ጓደኛዬ እንግዲህ ከሷ ጋር ሆነን የምናየው ነው የሚሆነው። ክቡራት ተመልካቾቻችን እስከ ቪዲዮ ፍጻሜ ድረስ ከኛ ጋር እንቆዩ፣ ጋብዛለሁ ቃል እንግዲህ ያው ይሄን ኃላፊነት ለአንቺ ሰጥቻለሁ። እኔ ግን አሁን እሷን ምንም አይኗንም አይታል አልፈልግም ማለት በቃ ባለፈው በጣም በጣም በቃ ትንሽ ተሰምቶኛል እንደዛ ጥያቄ ስላቀረብኩላት አንቋሻን ያባረረችኝና፣ ሶ ሶ አሁን እንግዲህ ያለውን ነገር ገለጭላትና፣ እሺ ካለች አለች፣ ካላለች እንግዲህ ምንም ማድረግ አንችልም። የሚመጣውን ነገር እናያለን።

እኔን ማ ስታይ ምሳደብላ ነው የሚመስለኝ። ተመልካቾቻችን፣ እየገባ ነው። ሰላም

ነገር ያው ባለፈውም ያው ነገር ይለሻል ነው ብዙ ጊዜ ነበር የሚለኝ ደግሞ። እና እናንተም ያው ስሜትን ግለጽላት እኛ ከምንገባ አለችን ምናምን ሁላ፣ አይ በራስህ አምናገራችሁ። የምን ቀልድ ነው? ቆይ የምታወሪው አትረጅም። አሁንም ኢቨን እንኳን እስቲ እኔን አትመኝሽ። ቀልድ ነው አለሽ ባለፈው፣ እንደዛ ደብደበሽ አባረርሽም። እሱ አሁን እሷን እንኳን አታምኛትም ቢያንስ

ምን ይወደዳል ማለት ነው? ለምን ይወደኛል ነው አባባልሽ? አይሻ፣ የምትናገረው ነገር ቃል የምትናገረው ነው። የሰማሽ ነው አይደል? አይደለም ማለት ባለፈው እንደዛ የሆናችሁትን ነገር አይቻለም። ምክንያቱም እኛ እንገፋፈን ሜላክ ነው አሞኝ ከመኝታ እንደነበረ ገብቶኛል እኮ ረዳሽ አለው። ለምንድን ነው የማትረጂኝ? ነው እኔ የሚጎለኝ ነገር አለ? እኔ ምን ያንሰኛል? አንቺ እኮ በቃ እንደ ሰው እየቆጠርሽኝ አይደለም ሲጀመር

ጥያቄን ካልተቀበልሽ ችግር የለው፣ ማሳደግ እንችላለን። እሱ የሚያሳስብ ነገር አይደለም ማለት ነው። ሲጀመር አንቺ በቃ መልካም አስተሳሰብ ሰነልልሽ መልካም አስተሳሰብ ቢኖርሽ ኖሮ እንደዚህ አትይኝም ነበር ያለሽን መልካምነት በጣም ትሁት ነሽ፣ በጣም አክባሪ ነሽ፣ የስራ ሰው ነሽ። ሶስ ሶስ ላይ ቸው ወደድኩሽ። ከመጀመሪያው ቪዲዮ ጀምሮ ሁሌ ስላንቺ ነው። በራሴ ነው በራሴ ነው ነው አልፈልግም

እሷ ሲጀመር ፍቅር የሚባል መች ታውቃለች? ንቀት ነው። ሲጀመር ንቀት ነው። እሷ እኔ ንቃይ ነው የምታየው። በቃ ከዚህ በላይ ሶሻል ሚዲያ ወንዶች አልፈልግም ማለት ምን ማለት ነው? እሷንም ልትረዳት መቻል አለበት። በቃ አሁን ግን ነገ ነገር ጤነኛ ነኝ፣ ዘጠኝ ዶክተሮች የመሰከሩልኝ ጤነኛ ነኝ። እያወራሁሽ ያለው ስለ ጤነት ሳይሆን ጥያቄን ተቀበይኝ። አንቺ ብትረጋጊ ትረጅኛለሽ። በእርጋታ ነው የሚሆን ነገር ነው ነው። ለምንድን ነው የማላውቅ እኮ አንቺ እኮ ነች ወደ ልሄድ ወሰድሽው

ሶ የእሱ አስተሳሰብ ምንድነው? በቃ እኔን ንቀት ነው የሆነ እንደ ንቀት ነው። በቃ እኔን አለ አይደል ከወንዶች በታይ ዝቅ አድርግ እኮ እሱ ነው። ሰው ደግሞ አይናቅማ እኮ እንደናቅሽኝ እኮ ገብቶኛል። ግን ወንድ ወንድ ልጅ ነኝ አለ። ለምን እንደዚህ ያለ ክብር

እኮ አብረና አይደል የምንለው? አብረና አይደል ስራ የምንሰራው? ክብርት ተመልካቾቻችን፣ እንግዲህ ያው እንዳያቸዋትን ቢብላለች ከዚህ በኋላ ራሴን ባጠፋ የሆነ ነገር ቢደርስብኝ፣ እንግዲህ ተጠያቂ ዋሷ እንደምትሆን ልብ የምታደርጉልኝ እፈልጋለሁ። አመሰግናለሁ። ቻው። አልፈልግም አልመጣም። በቃ በቃ ነገርኩሽ። በቃ ወይን፣ ጥያቄን ተቀበኝና ተረጂ ነገሮችን የምን ምክር አልፈልግም፣ በቃ አልፈልግም።

ነገር ቢፈጠር በአንዴ ደግሞ ይወስዳል ማለት ነው። ለመተው እንደዚህ አይነት ወንድ የነት ነው። በህይወትሽ እሱ እንኳን ከመጣ አትቀበይ። ምን ከዚህ በፊት ቆይቶበት የነበረ ስሜት ሊሆን ይችላል። ስለዚህ ራሱን ያጠፋ እኔ እራሱን ነው። ነገር ነገር ደግሞ እኔ ሳክስ ነው፣ የወንዶች ሳክስ ነው። ከዛ ስቀትል ደግሞ እኔ እራሴን አጠፋለሁ ስላለኝ የማልፈልገውን ሽውት አልቀበልም። ስራ ብለን ተቀራረብን፣ ስራ ብለን ተገናኝተን ሊኖረን እንችላል እኮ ስሜት። ግን ደግሞ እኔ ጋ ካለነዋ ያ ነገር መቀበል የምችለው እኔ ጋ ከሌለ ደግሞ እሱ ብቻ አልኖርም። ግን እኛ ጋ መቶ በቃ እኔ የምር የምር ማይሆን ውሳኔ ነው። አንቺ በቃ እንደ እህትም እንደምንሆነች ምከሪ። እኔ እያስጨነቃችሁ ነው ቤት የምር እያስጨነቃችሁ። ምንም አትበይጫ።